ዳቸው ወርቁ የእንጅባራ ዩኒቨርሲቲ ፕሬዝዳንት ክቡር አቶ ቴዎድሮስ እንዳለው የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ እና የእንጅባራ ዩኒቨርሲቲ ስራ አመራር ቦርድ አባል ክብርት ወይዘሮ ሙሉ አዳም እጅጉ የአዊ ብሔረሰብ ዞን ምክር ቤት ዋና አፈ ጉባኤ ክቡር አቶ ተስፋውን ተሰማ የአብክም ወጣቶችና ስፖርት ቢሮ የወጣቶች ጉዳይ አማካሪ ክቡር አቶ አለሙ ሰውነት በብልጽግና ፓርቲ የአዊ ብሔረሰብ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊ ክቡራን የእንጅባራ ዩኒቨርሲቲ ምክትል ፕሬዝዳንቶች፣ የሴኔት አባላት፣ መምህራንና ሰራተኞች፣ ክቡራን የክልል የዞን እና የእንጅባራ ከተማና ወረዳ አስተዳደር አመራሮች፣ ክቡራን የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ክቡራን የእንጅባራ ከተማ ነዋሪዎች፣ ሴቶች፣ ህጻናት፣ ወጣቶች፣ እንዲሁም ተወካዮቻቸው፣ ክቡራን እጩ ተመራቂዎችና የተመራቂ ተማሪዎቻችን ወላጆች ና ቤተሰቦች ክቡራን ጥሪ የተደረገላችሁ እንግዶችና የፕሮግራሙ ታዳሚዎች ክቡራን ሁሉም እዚህ ውስጥ ያላችሁ በየማዕረጋችሁ ስማችሁን ባልጠራም ይህ የእንጅባራ ዩኒቨርሲቲ ስድስተኛ ዙር የተማሪዎች ምረቃ ፕሮግራም ላይ በመገኘታችሁ እና እኛም በማግኘታችን የተሰማንን ደስታ ለመግለጽና ተመራቂዎቻችን እንኳን ደስ አላችሁ ለማለት በመምጣታችሁ በመገናኘታችን እንኳን ደስ አላችሁ። እንኳን ደህና መጣችሁ። አዲናስ በቅድሚያ በእንጅባራ ዩኒቨርሲቲ በክብር እንግድነት ተገኝቼ በታላቁ በሕግ አክባሪውና በሀገር ወዳዱ በሀገሩ ላይ በማይደራደረው ታማኙና ጥንታዊ ታሪክ ያለው ያዊ ሕዝብ መካከል ተገኝቼ ለእጩ ምርቃን መልእክት እንዳስተላለፍ ስለተጋበዝኩኝ የተሰማኝን ደስታ እየገለጽ እጩ ተመራቂ ተማሪዎቻችን፣ የተመራቂ ተማሪዎች ወላጆች እና ቤተሰቦች፣ የዩኒቨርሲቲው መምህራንና አመራሮች፣ እንዲሁም ሰራተኞች እንኳን ለምረቃ በዓሉ በሰላም አደረሰን አደረሳችሁ። የአዊ ሕዝብ የረጅም ታሪክ ጥያቄው የሆነው እና እየጠየቀ የነበረው የዩኒቨርሲቲ ከፈትልን ፍላጎት በመንግስት ምላሽ አግኝቶና ዩኒቨርሲቲውን በአጭር ጊዜ ውስጥ የአካባቢውን ሕዝብና የአገሪቱን የትምህርት ፍላጎት ከግምት ውስጥ በማስገባት ከመጀመሪያ ዲግሪ እስከ ሶስተኛ ዲግሪ ፕሮግራሞችን በማስፋፋት እነሆ ዛሬ ለስድስተኛ ጊዜ በዚህ ውብና አረንጓዴ በሆነችው በሆነው ግቢና ከተማችን በማስመረቁና ለማስመረቅ በመድረሱ የተሰማኝ ደስታ ወደር የለውምና ሁላችንም ሁላችንም ደግሜ ደጋግሜ እንኳን ደስ አላችሁ፣ እንኳን ደስ አለን አዲናስ እንኳን ደሲናስ። ውድ ተመራቂዎቻችን ይህ የምረቃ ሥነ ሥርዓት ኢትዮጵያ ሀገራችን ግሩማይ ላይ በሆኑ ክስተቶች በተወጠረችበት ጊዜ ላይ ቁመን የምናካሄደው ታሪካዊ ምረቃ ሥነ ሥርዓት ቢሆንም የእናንተ መመረቅ ለኢትዮጵያ ለሀገራችን ለሕዝቦቿ ትልቅ ተስፋና ሀሴት ነው። ሀገራችን ኢትዮጵያ የትምህርት ፍላጎቷና ልምዷ ከሌሎች ቀደምት ሀገራት ቀድማ የምትገኝ ሀገር ናት። ከክርስቶስ ልደት በፊት ጀምሮ በሃይማኖት ተቋማት የሃይማኖት አባቶች ድንጋይ ጠርበው ብራና ፍቀው ቀለም በጥብጠው ትምህርት የተጀመረባት ታሪካዊት ቀደምት ሀገር ናት። በዘመናዊ ውስጥ የትምህርት ስርዓትን ብንመጣ ከአፄ ምኒልክ ዘመነ መንግስት ጀምሮ ትምህርትን በስርዓቱ ለማስሄድ ጥረት ያደረገች አገራችን ናት። ጥያቄ የሚሆነው ትምህርትን ከማንም ቀድመን የጀመርን ሁነን ሳለ የጥራት ብቻ ሳይሆን የተሳትፎ ችግሮች አብረውን መዝለቃቸው መፍትሄ የሚሻውና የኔንና የእናንተን መመራመርና የመማር ትርጉም የሚጠይቅበት ወቅት ላይ ነን። የዓለም ታሪክና ሁናዊ ሁኔታ የማያሳየው ማደግ የቻሉ ሀገራትን ስናይ ለትምህርት ተሳትፎ፣ ተደራሽነት፣ ጥራት፣ ፍትሃዊነት አጥብቀው በመስራታቸው ነው። ይህንን ያላደረጉ ደግሞ የብጥብጥና ግጭት፣ የሰላምና የፍትህ ጉድለት፣ ድህነትና ኋላቀርነት ውስጥ እየወደቁ ያሉበት ዘመን መሆኑን መረዳት ተገቢ ነው። የሀገራችን መንግስትም ይህንን በመረዳት የነበሩንን ጉድለቶች ለቅሞ በማውጣት የሀገራችንን ሁለንተናዊ ብልጽግና ና ሰላም ለማረጋገጥ ጥረት እያደረገ ያለበት ጊዜ ነው። የነገ ሀገር የምትመስለው የዛሬ ተማሪዎችን ነው። በመሆኑም የትምህርት ጥራቱ ተጠብቆ ተወዳዳሪ የሆኑ በሳይንሳዊ እውቀት የተቃኙ አዳዲስ ቴክኖሎጂን የሚፈጥሩ የተፈጠሩትን በአግባቡ የሚጠቀሙ ካልሆነም ደግሞ የሚያላምዱ የረቀቅ አስተሳሰብ ያላቸው ሀገራቸውና ወገናቸውን ማህበረሰባቸውን የሚወዱ ወጣቶች ማፍራት ከተቻለ ሀገር ትለማለች፣ ትበለጽጋለች። ኢትዮጵያ የምትጠብቀው ይሄንኑ ነው። አሁን ላይ ትምህርት ለኑሮ አስፈላጊ የሆኑ የእውቀት ፈርጆች ከትውልድ ወደ ትውልድ የሚሸጋገሩበት ወጣቶች በሕይወት ዘመናቸው የሚመጥናቸው የስራ መስክ ለማግኘት ገርና ጠጣር ክህሎቶችን ወይም ሶፍት ኤንድ ሃርድ ስኪልስ የምንላቸውን ማስጨበጫ ስርዓት ነው የምንለው ትምህርት የእውቀት መሸጋገሪያ ና የፍትሃዊ ሀብት ክፍፍል ማረጋገጫም ስለሆነ ነው። የፍትሃዊ ሀብት መከፋፈል ወይም ተደራሽነት ፍትሃዊነት ማረጋገጫ የሚሆነው ዘመኑ የሚዋጀውን እውቀትና ክህሎት ሳይንስና ቴክኖሎጂን መቀበልና መተግበር ካልተቻለ፣ ሀብት የሚመጣው በዚህ ዘመን በመማር ቴክኖሎጂን በመጠቀም በመሰልጠን የሚመጣ ስለሆነ ነው ማለት ነው። አሁን ላይ ለትምህርት አስፈላጊነትን አውቁ ሁሉም ርብርብ እያደረገ ያለበት ወቅት እንደሆነ ግልጽ ነው። ቴክኖሎጂ ሰው የሰውን ጉልበት ከመተካት አልፎ አስተሳሰብንም ጭምር በመተካት ላይ በሚገኝበት የዲጂታል ቴክኖሎጂ ዘመን ነን። ትውልዱ ወሳኝ የትምህርት መስኮች ላይ መወዳደር ካልቻለ ማግኘት ጭምር ስራ ማግኘት፣ መወዳደር፣ መኖር አዳጋች ይሆናል። ለዚህም የሚመጥን የቴክኖሎጂ ዝግጁነትን ማረጋገጥ የሚቻለው በትምህርትና በትምህርት ብቻ ነው። ትምህርት በዘመናዊ ማህበረሰብ ውስጥ የቀጣዩን ትውልድ ይመራል፣ የማህበራዊና ፖለቲካዊ ደረጃዎች የሚቀረጽበት ስርዓትም ጭምር ነው ማለት ነው። የትምህርትና የስራ ቦታዎች ትውልድ መቅረጫ ስርዓት አካል እንደሆኑ መዘንጋት አያስፈልግም። ምክንያቱም በምክንያት የሚያምን ትውልድ የመቅረጽ ኃላፊነት ያለበት የትምህርት ስርዓት የማህበረሰብ አምዶች ሳይሸራረፉ ብቻ ሳይሆን በላቀ ደረጃ ማሸጋገር እንዲቻል ዘመናዊ ትምህርት የራሱ ዋጋ አለው። መንግስት ለትምህርት የሚመደበው በጀት፣ ወላጆች ለትምህርት የሚያወጡት ወጪ፣ የትምህርት ተቋማት የሚቀጥሩት የሰው ኃይል እንዲሁም የግል ዘርፍ በትምህርት ዘርፉ ላይ አምርቶ የሚያቀርባቸው ግባቶች ምክንያት ትምህርት ከኢኮኖሚ አንጻር አንድ ትልቅ ኢንዱስትሪ ነው ያስብለዋል። ውድ ተመራቂዎችና የተመራቂ ወላጆች፣ የዩኒቨርሲቲው ማህበረሰብ ና ተጋባዥ እንግዶች የከፍተኛ ትምህርት ተቋማት ተልኳቸው በእውቀት፣ በክህሎት በአመለካከትና በስነ ምግባራቸው ብቁ የሆኑ ስራ ፈጣሪ ምሩቃንን ማፍራትና ሀገራዊ ብሎም ዓለም አቀፋዊ ፋይዳ ያላቸው ሳይንሳዊ ጥናትና ምርምሮችን በማካሄድ ለማህበረሰቡ ሁለንተናዊ ብልጽግናና አገልግሎት መስጠት ነው። ይህ ተልኳቸው ሊሳካ የሚችለው ዩኒቨርሲቲዎች ላይ ወይም ዙሪያቸው ሰላም ሰፍኖ ሁሉም የዩኒቨርሲቲው ማህበረሰብ እና አካላት ፍጹም ሰላማዊና ከስጋት ነጻ ሁነው ተልኮቻቸው ላይ ማተኮር ሲችሉ ብቻ መሆኑም አይዘነጋም። በመሆኑም የእንጅባራ ዩኒቨርሲቲ ማህበረሰብ ይህንን የዩኒቨርሲቲውን ተልኮ በውል በመረዳትና ፍጹም ሰላማዊ የማር ማስተማር ድባብ በመፍጠር በትምህርት ዘመኑ ያሳካችሁት አሪያነት ያለው ውጤት ለሌሎች ምሳሌ የሚሆን በመሆኑ ልትመሰገኑ ይገባል። ለራሳችሁ ሞራል እንድትሰጡ ፈልጋለሁ። ውድ ተመራቂዎች ኢትዮጵያ ከእናንተ ብዙ ትጠብቃለች። ሁላችሁም ሁላችሁም በየሙያችሁ ከመንግስትና ከሕዝባችን ጎን በመሰለፍ የኢትዮጵያ ዋነኛ ጠላት የሆነውን ድህነትንና ድንቁርናን በማጥፋት ወደ ብልጽግና ለምናደርገው ጉዞ የበኩላችሁን የዜግነትና ሙያዊ ኃላፊነታችሁን እንድትወጡ፣ ድህነትን ታሪክ ለማድረግ የሚደረጉ ስራዎች ላይ ሁሉ ንቁ ተሳታፊ በመሆን የኢትዮጵያን ትንሳኤ ለማፋጠን እንድትተጉ ጥሬን አስተላልፋለሁ። ክቡራና ክቡራን የዛሬ ተመራቂዎች ከራሳቸው ጥረት በተጨማሪ ከራሳቸው ጥረት በተጨማሪ የወላጆች፣ የመምህራን፣ የአስተዳደር ሰራተኞችና የከተማው ማህበረሰብ ድምር ውጤቶች ናቸው። ከነዚህ መካከል አንዱ ቢጎድል ቆይታችሁን ከማበላሸት አልፎ ህይወታችሁን ሊያሰናክል እንደሚችል አያጠራጥርም። በመሆኑም በሰዎች ህልውና ውስጥ በተናጠል ጥረት ብቻ የሚመዘገብ ሙሉ ስኬት አለመኖሩን ለማስታወስ እወዳለሁ። ስለዚህ የተባበረ ተሳትፎ የሀገራችንን ሁለንተናዊ እድገትና ብልጽግና ለማረጋገጥ የማይተካ ሚና ስለሚኖረው በየተሰማራችሁበት የስራ መስኩ ሁሉ መከባበር፣ መደማመጥ፣ ታታሪነት፣ ቅንነት በሞላበት ህብረት በመቆም ኢትዮጵያን እንድታሻግሩ አደራ ጭምር ማለት እወዳለሁ። ውድ ተመራቂዎች በትምህርት ዓለም ቆይታችሁ በየተሰማራችሁበት ዘርፍ እውቀትና ክህሎትን ቀስማችኋል። በአስተሳሰብ ደረጃም ቢሆን ከነበራችሁበት አካባቢና ጊዜ የበለጠ ኢትዮጵያዊነትን፣ ህብረ ብሔራዊነትን፣ ሀገር ወዳድነትን ተረድታችኋል ብዬ አምናለሁ። በተለይም በዩኒቨርሲቲ ቆይታችሁ በነፃነት ማሰብና የህይወት ፈተናዎችን በጥበብ መሻገርን ተለማምዳችኋል እውቀት ክሎትና ነጻነት እንዲሁም በነፃ ማሰብ ለምመዳቹ ሀገራችን ከደህነትና ከኋላቀርነት ኋላቀር ከሆኑ አመለካከቶች ከተዛነፉ የውጭ ጠላቶቻችንና የውስጥ ራስ ወዳዶች፣ ልግመኞች፣ ሙሰኞች፣ ጸባጫሪዎች፣ ተላላኪዎች ነጻ በማውጣት የሚያስፈልግ ትጥቅ መሆኑን መርሳት አያስፈልግም። የባሉ ታዳሚዎችና ተመራቂ ተማሪዎች ይህንን ስል ሀገራችን ኢትዮጵያ የሰው ዘር መገኛ ብቻ ሳትሆን የተፈጥሮ ምንጭ ናት። ነጻነትን በራሷ አቅም ማስከብራ ቀኝ ያልተገዛች የአድዋ ድል ባለቤት ታላቅ ታሪክና ታላቅ ሕዝብ ያላት በአፍሪካ ቀዳሚ በመሆን በዩኒስኮ የተመዘገቡ ከ13 በላይ የማይዳሰሱና የሚዳሰሱ ቅርሶች ባለቤት ህብረ ብሔራዊነትን ያስተናገደች ተፈጥሮ በብዙ መልኩ ያደናት ሁና ሳለ ከበለጸጉ ሀገራት ተርታ እንዳትሰለፍ ያደረጓትን ምክንያቶች ለይተን ለወደፊት ከድህነትና ከግጭት አዙሪት ወጥተን የበለጸገች ሀገር ለመገንባት መንግስት እያደረገ ባለው ጥረት ጎን በመሰለፍ የድርሻችሁን እንደምትወጡ ተስፋ በማድረግ ነው። ክቡራና ክቡራት፣ በዚህ ረገድ የእንጅባራ ዩኒቨርሲቲ ለህግ የበላይነት ለሀገር አንድነት ለትምህርትና ስልጣኔ ቀና አመለካከት ባለው ማህበረሰብ መካከል በመቋቋሙ አስገራሚ የተፈጥሮና ሰው ሰራሽ ጸጋ በለቤት በሆነ ህዝብ ዘንድ በመገኘቱ በተመሰረተ ባጭር ጊዜ ውስጥ በመማር ማስተማር በምርምርና ማህበረሰብ አቀፍ አገልግሎት በጣም ብዙ አስተዋጽኦችን ለክልላችንና ለሀገራችን እያበረከተ ይገኛል። እንጅባራ ዩኒቨርሲቲ የተመሰረተው የተመሰረተው አጭር ጊዜ ቢሆንም በሰባት ኮሌጆች በሁለት ትምህርት ቤቶችና በአንድ ኢንስቲትዩት በመደራጀት ከ17000 በላይ ተማሪዎችን በሃምሳ ዘጠኝ የቅድመ ምረቃ ፕሮግራሞች በአርባ ሰባት የሁለተኛ ዲግሪ እና የሶስተኛ ዲግሪ ወይም ፒኤችዲ ፕሮግራሞች በድምሩ መቶ ዘጠኝ ፕሮግራሞች ማስተማር መቻሉና በምርምርና በማህበረሰብ አገልግሎት እያደረገ ያለው ሁለንተናዊ ተሳትፎ እጅግ አስደማሚና የአመራር ቁርጠኝነትና ብቃትና ብቃት እንዲሁም የሰራተኞችን ትጋትና ባለቤትነት ስሜት አመላካች ነው። ስለሆነም እንጅባራ ዩኒቨርሲቲ ለአካባቢው ማህበረሰብ፣ ለክልላችን እንዲሁም ለሀገራችን ተጨማሪ ድሎችን የሚያስገኝ ተስፋ የሚጣልበት ተቋም በመሆኑ ለስራው መቃናት ለሚፈልጋቸው ድጋፎች ሁሉ የክልሉ መንግስት በጎኑ መሆኑን ለማረጋገጥ እወዳለሁ። በድጋሜ እንኳን ደስ አላችሁ! ኮንግራቱሌሽንስ! እንኳን ደሲናስ አዴናስ